እፎይ በላይቭ ተመለሰ። ሰው ያወራቸው ነገሮች በሙሉ ተረት ተረት ይሆኑና ወደ ኪስ ይገባሉ ማለት ነው። መላከ ብርሃን ቀሲስ አስተራየ ጽጌ እውነቱን ተናገሩም። አሁን በኛ ቤተ ክርስቲያን ያለው በኒቅያም የሚመጠን የሚገልጽም አይደለም። መከራው፣ ስህተቱ፣ ድርብርቡ፣ ክህደቱ ብዙ ነው። ወንድማችን ጆሲ ምን እያለን ነው? አንዱ ላይቭ ላይ አኪ የሚባል ወንድም አለ እና ጠይቀዋለሁ

የታደሰው መናፍቃን እንቅስቃሴ ሴራ ሲጋለጥ አሁን ብፁዕ ቅዱስ አቡነ ማትያስ ያሉት ፓትሪያርካችን ከቅዱስ ጴጥሮስ ክህነት ጋር አንድ የሆነ ክህነት እንዳላቸው ማሳያለን፣ ታሪካዊ ማሳያለን፣ ትውፊታዊ ማሳያለን፣ መጽሐፋዊ ማሳያለን። እና ቤተ ክርስቲያን ይሄ ክህነት ከቅዱስ ጴጥሮስ መንበር የተቀበለችው ቅዱስ ጴጥሮስ ከክርስቶስ የተቀበለው ዛሬም የምትፈጽመው ነው። ጳጳሳት ገንዘብ ማሳደድ ሲጀምሩ የካህን የፓትሪያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን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

የክርስቶስ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛ። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ላይክ በማድረግ ጀምሩልኝ። ምክንያቱም አልጎሪዝሙ ለመላው ዓለም ስለሚያዳረስ የእናንተ ሰላምታ ለእኔ ላይክ በማድረግ ብቻ ይገለጣል። ሁላችሁም ላይክ አድርጉ። ወደ መጀመሪያው መረጃችን እናመራለን። ኩኩ ሰብስቤ አንድ የሆነ ምስክርነትን ስትሰጥ ሰማሁኝ እና እስቲ የሆነ የወደድኩት ነገር ስለሆነ እናርምጥና እንመለስ ልጠመቅ ወደ ጻድቃኔ ማርያም ሄጀ ነበረ እና እኔ እየተጠመኩ ያለሁኝ አንድ ልጅ ይመጣል ያኝና ኮኮ ይኸውልሽ፣ እኔ ታምሜ በሽታዬን ስለተፈወስኩኝ በጸሎት ኃይል አሁን ያለኝን ነገሮች በሙሉ ሸጭምን ብዬ ይኸውልሽ እዚህ ያቋቋምኩትን ነገር ላሳይሽልና ይወስደኛል። ከጸሎት በኋላ ሄድ ጌ ጀሳይ አረጋውያኖች አሉ ለነሱ ሽንኩርት የሚከትፉላቸው ምን ምን አድርጎ ምን ብሎ አልጋ አዘጋጅቶ ብቻ በደንብ አድርጎ ይረዳል። ሰው እና ሰያንን ደስ አለኝ። ይሄ አሁን እና አንድ ነገር ምን አለኝ የሚጎለኝ ነገር ዳቦ መጋገሪያ ይጎለናል፣ ለዚህ ቦታ ያስፈልጋል። ምን ማድረግ እንችላለን? አለኝ። ይኸውልህ፣ እኔ አልኩት፣ አሁን ቃል መግባት አልችልም። ይሄንን ቃል ገብቶ አለማድረግ መጥፎ ስለሆነ የምችለውን ግን ፈጣሪ ያሳየኝ የመጣውበትን ያዳነኝን አምላክ እንግዲህ እግዚአብሔር እንደ ቸርነቱ ያደርገዋል። መቤት ታደርጋለች ብዬ ከዛ ሄድኩኝ። የሚገርም የሆነ ኒው የር ላይ ኮንሰርት ነበረኝ። ስዊድን ሀገር ሲሄድ የበረሃ ሀገር ስደተኛ የኔ ዘፈን ቴዲ ሰጠኝ፣ ቴዲ አፍሮ የራሴ መብት የኔ ስለነበረ ለምን በሲዲ አላሳትመውም እና በሙሉ ሻንጣ አልወስደውም አልኩ። ይዤው ሄድኩኝ እና እዛ አናውንስ አደረግኩኝ። በጠቅላላ ሰው ወደ 3000 አሜሪካን ብር ይሆናል የሰጠኝ። ያንን ይዤ መጣሁ። ከዛ ሄድኩኝ ጻድቃኔ ማርያም ለዛን ሰው እያገኘውት የዳቦ መጋገሪያው ተገዛ። እች በዚህ ሆነች። ከዛ ከዛ ወዲ ነው ምን ስተማርኩበት አሃ፣ ከእንግዲህ በኋላ ለካ አንድ አንድ አገር ብንሄድ ሁላችንም እያንዳንዱ ዘፋኝ እንዲያለ ነገር ቢሰራ ቀላል ነው። ምን አረኩኝ? የቁልፍ መያዣ ነው። ሌላ ታሪክ የለውም። ከፖስታ ቤት ምናም ቁልፍ መያዣ ገዛና እሸጣለሁ አሜሪካን ሀገር ለ እንደዛ 20 ብር 20 ዳለርስ ር በየምሰራባት ክለብ ውስጥ ሁሉ እሸጣቸዋለሁ፣ እነኛን ከዛ ምን እገዛበታለሁ መሰለህ? ብርድ ልብስ ገዝቼ ክረምት ላይ በምንም አይነት መንገድ ሰው አይደለም የሚሰጣቸው እራሴው ነኝ። ምን ያየ ህዝብ ኃላፊነት ስለሆነ ይህንን ደግሞ በዚህ ሾው ላይ እንደው በጭራሽ እግዚአብሔር ይስልኝ ብዬ እነኝህን ቁልፍ የገዛችሁ ሰዎች ሁሉ አሜሪካ አገር እንደዚህ ላደረጋችሁልኝ እውነትም ተሰጥቷል ያ ነገር ለበረከት፣ ለእናንተ በረከት ይሁን ብዬ ምስጋና አቀርባለሁ። እንደውም ምክንያቱም ያቺ ብርድ ልብስ ለዛች ክረምት ጀሳድላቸው ከእንጦጦ ማርያም የጀመርኮ እስከ ታች ድረስ ላገኘሁት ነው። ይሄም የሃይማኖት ልዩነት የለም፣ የምን የለም፣ የዘር ልዩነት የለም። ለተገኘ ችግረኛ ሁሉ የሚሰጥ ስጦታ ስለሆነ ያንን ደግሞ እንደዚሁ ትንንሽ ነገር ነው የሚያስፈልገን እንጂ ብዙ ነገር አይደለም የሚጠይቀው። የዚችን ያህል እኛ ተሰብስበን ትንንሽ ነገር ኮንትሪቢዩት ብናደርግ ገንዘብ ብዙ እናደርጋለን። ድርብ ያብራን በሳያ ስር ብዙ ነገር ልናደርግ እንችላለን እና አሁን ቅድም እንደተባባል ነው በየግሉ የማይረዳ ሰው የለም። አሁን እንደው የኔን ናወራው እንጂ እርግጠኛ ነኝ ሁሉ አርቲስት ብዙ ነገር ይሰራል ግን ደግሞ አንድ ላይ በማህበር ሲደረግ ደስ ይላል እና ምን ምንችለውን እናደርግ ካለን ላይ ለማለት ነው። እንግዲህ ደስ የሚያሰኝ መልእክት ነው ያስተላለፈችው። ያው አርቲስት ናት፣ ዘፋኝ ናት። በእርግጥ ግን ደግሞ የሰራችው በጎ ነገር ደስ ያሰኛል። ያው ሁሉም ሰው እግዚአብሔር አምላክ ጨርሶ የመልሳቸው ለማለት እንወዳለን። ምንም ያሉበት ቦታ በዘፈን ህይወት ውስጥም ቢሆን ያደረጉት ያለውን የጽድቅ ስራ አምላክ እስራኤል ቅዱስ እግዚአብሔር ነው የሚያየው የሚያቆምም። በጣም ደስ ያሰኘኝ እጅግን በጣም የወደድኩት መልእክት ነው። ወደ ቀጣይ እናምራለን። በቀጣይ መረጃችን እንድንመለከት የምወደው ከዚህ ዮናታን የተናገሯት ንግግር ነበር እና ሁላችንም መጤነን የሚል አይነት ነገር አነሳ። ግን ደግሞ እኛ ኦርቶዶክሲያን እንደዛ አይደለንም። ያው እኛን ከእነሱ ጋር ደምሮ ለማውራት መሞከር እንጂ እኛ ኛ እንደነሱ አይደለንም፣ ልንሆንም አንችልም። አንደኛ አይመጡንም። ግን ተካተል እንመለስ፣ ይገርማቸዋል። የመጣንበት እድሜ ነው እንጂ የሚለያየው ሁላችንም፣ መጤሄድ ሁላችሁም ኮመንት ላይ እየገባችሁ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እያላችሁ ሁላችሁም ኮመንት ላይ ይጻፉል። የእናንተን ሃይማኖት የሰው በሰው ስለተመሰረተ ብቻ እና ብቻ ክርስቶስ የመሰረታት ቤተክርስቲያን የለም ለማለት የዚህና ለምንደረሳችሁ አልገባል። ሁላችሁም ኮመንት ላይ እየገባችሁ አንድ ጌታ አንድ ሃይማኖት አንድ ጥምቀት በሉ። ኮፒ ሊንክ አድርጉ። የሚናገረውን ሰምተን ምላሽ ይሰጠዋለ። እስላምም መጥቶ ነው ኦርቶዶክስም መቶ ነው ጴንጤ መጥቶ ነው። ጴንጤ ብቻ አይደለም የመጣው ሁሉ መጥተው አንዱ ከመካ መጣ፣ ሌላኛውም ደግሞ ከዚሁ ከመካከለኛው ምስራቅ ሁሉም ከመካከለኛው ምስራቅ ነው። እየተናገርክ ያለው ስለ ወደ ኢትዮጵያ ስለ መግባት ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪት ጀምራ የነበረች ቤተክርስቲያን ነች። ምክንያቱም የኦሪትን መጽሐፍት እንደምንቀበል ክርስቶስ ሳይመጣም በፊት የኦሪትን መጻሕፍት እንደምንቀበል ለማወቅ ከፈለግ የሐዋርያት ሥራን ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ ሲያነብ እንደነበር ገብተ ማየት በቂ ነው ነገር ግን ሁሉም ሃይማኖት መጤ ነው በሰው የተመሰረተ ነው የሚለውን ከሆነ እያስተማርካቸው እያስጨበጨብካቸው ያለው ጌታ የመሰረታት ቤተክርስቲያን የለችም እያልክ ነው ማለት ነው ቤተክርስቲያን የሚመሰረተው በፍጡር ነው እያልክ ነው ለዛውም በአጭበርባሪ ሰው ሉተር አጭበርባሪ ነው የሰዎችን ነፍስ እንዲጠፋ ሲያዝ የነበረ ሰው ነው ሌባ ሰው ነው በእንደዚህ አይነት ሰው የተመሰረተን እምነት ይዘ በስንዴ የገባን እምነትን ይዘ፣ አይ ሁሉም እምነት የተመሰረተው በፍጡር ነው ማለት በጣም ከመጽሐፍ ቅዱስ ጋር የሚጠራረብ ቃል ነው። ነብዩ ማመድ እንጠርታል። ነብዩ ማመድ ሰው ናቸው። እስልምና የተመሰረተው በሰው ነው። ልክ እንደዛውም ፕሮቴስታንት የተመሰረተው ጴንጤነት የተመሰረተው በሉተር ነው። ሰው የመሰረተው እምነት ነው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በክርስቶስ ነው፣ መስራቿ ክርስቶስ ነው፣ ራሷ ጉልላቷ ክርስቶስ ነው የምንለው በምክንያት ነው ማለት ነው። አንዲት ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ያላት ብቸኛዋ ክርስቶስ የመሰረታት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻና ብቻ። ሰው ወደ መፈራረሱ ሲጠጋ ወይም ወደ መጥፋቱ ሲጠጋ ከሚያሳያቸው ምልክቶች መካከል አንዱ ይሄ ነው። በተለይ የፕሮቴስታንቱ ቤተ እምነት አሁን አሁን እየፈረሰ እየፈረሰ እየወደቀ እየወደቀ የጠፋ የጠፋ የመጣ ነው። ለዛ ምን ያደርጋሉ? መጽሐፍ ቅዱስ ቃል ያንሻፋሉ፣ ታሪክ ይበርዛሉ፣ ያናንቃሉ። በተለይ ኦርቶዶክስን ይዋጋሉ በቻሉት መድረክና በቻሉት ሁሉ አቅም አፋቸውን አንደበታቸውን አሽሎ ይነሳሉ ለምን የመፍያቸው ጊዜ የቀረበ ስለሆነ ያላቸው አማራጭ ይሄ ነው ማህበራዊ ሚዲያ ላይ እግዚአብሔር ይመስገን የተፈጠረው ተጽዕኖ ቀላል አይደለም ኦርቶዶክስ ቤተክርስቲያን ምንድናት ነው ከየት የመጣ ነው ለምሳሌ የብፁዕ ወቅዱስ አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቅዱስነታቸው ክህነት ከቅዱስ ጴጥሮስ ክህነት ጋር እኩል ነው። ይህን ታውቃላችሁ። ከቅዱስ ጴጥሮስ፣ ከቅዱስ ያቆብ፣ ከቅዱስ ዮሐንስ ጋር ያላችሁ ክህነት እኩል ነው። እንዴት እንደሆነ ላሳያችሁ። እኛ ሐዋርያዊ ነን ስንል መሰረታችን አሁን ያለው ካህን ከሐዋርያት ጋር ያለው ክህነት እኩል ነው። የስልጣን ደረጃ የቅድስና ደረጃ ነው የሚለያየው እንጂ በክህነት ደረጃ እኩል ነው። ምክንያቱም እግዚአብሔር የሾማቸው ሐዋርያት በእነሱ አማካኝነት ነው እዚህ የደረሰው። ስለዚህ ሐዋርያ ቅብብሎሽ ያለንን እንዴት ተካተል፣ ንመለስ እኔ አሁን ካነኝ እኔ ክህነቴን የኔ ኔ ክህነት የዘር ሀረግ የክህነቱን ዘር ብንቆጥረው ቀጥታ የሚደርሰው ቅዱስ ጴጥሮስ ጋር ነው። ምክንያቱም ምስታክ ያደረገች ቤተክርስቲያን አፖስቶሊክ ሰክሴሽን አለ። ከዘመነ ሐዋርያት ጀምሮ ጊዜ ቢኖረን በስክሪን በሰንጠረዥ ማምጣት እንችላለን። አሁን ብፁዕ ቅዱስ አቡነ ማቲያስ ያሉ ፓትሪያርካችን ከቅዱስ ጴጥሮስ ክህነት ጋር አንድ የሆነ ክህነት እንዳላቸው ማሳያ አለን። ታሪካዊ ማሳያ አለን። ትውፊታዊ ማሳያ አለን። መጽሐፋዊ ማሳያ አለን እና ቤተክርስቲያን ይሄ ክህነት ከቅዱስ ቅዱስ ጴጥሮስ መንበር የተቀበለችው ቅዱስ ጴጥሮስ ከክርስቶስ የተቀበለው ዛሬም የምትፈጽመው ነው። ለምንድን ነው ይህን ክህነት የተቀበለችው? ክርስቶስ የሰጠው ስርዓት አለ። ለብቻቸው ለደቀ መዛሙርቱ በአላዛር ቤት ውስጥ አስገብቶ መስዋዕቱን ሰውቶ ይህ ስለ እናንተ የሚቆረስ ስጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው፣ ከእርሱ ብሉ ጠጡ፣ ለመታሰቢያ ያድርጉት ብሎ ይህንን ስርዓት ለቤተ ክርስቲያን ሰጥቷታል። አሁን ለእነዚህ ሐዋርያት ብቻ አንልም። ለምን ቅድም እንዳሉት ክርስቶስ የአንድ ዘመን ነብይ ብቻ አይደለም፣ አምላክም ነው፣ ፈጣሪም ነው፣ እግዚአብሔር ነው፣ የባህሪ ልጁ ነው ስለዚህ ክርስቶስ ለቤተ ክርስቲያን የሰጠው በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ሌላ ነብይ በማይነሳበት ደረጃ እስከ ለተምፃ ድረስ ቤተ ክርስቲያን የምትኖርበትን ስርዓት ክርስቶስ ለሐዋርያት ሰጥቷል ሌላ ነብይ አንጠብቅም ሐዋርያት የተቀበሉትን ተቀብለን ነው የምንኖረው ስለዚህ ይህንን የተቀብለዋል ሐዋርያት እነሱ የተቀበሉትን ይዘናል በዚህ እንቀጥላለን ስለዚህ ሳይ አፖስቶሊክ ሰክሴሽን አለ ክህነታችን በየትኛውም ታሪካዊ ጥያቄ ማምጣት እንችላለን ከመንፈስ ቅዱስ የሆነ ክህነት ነው። የመጀመሪያው እሱ ነው። ሁለተኛው ካህናት መስዋዕት ያቀርባሉ። ካህናት መስዋዕት ያቀርባሉ። የሚያቀርቡት መስዋዕት ግን በብሉይ ኪዳን አንደኛ፣ በብሉይ ኪዳን ዘመን እንደነበረው አይደለም። ሁለተኛ፣ በቤት ለምሳሌ የመጀመሪያው ካህናት የማያቀርቡት መስዋዕት አለ። ለምሳሌ በቅዳሴያችን ቅዱስ ሥጋው ክቡር ደሙ አለ። ቅዱስ ሥጋውን ክቡር ደሙን ካህናት አያቀርቡትም እንደ ዮሴፍና እንደ ኒቆዲሞስ። መጽሐፋችንም የሚለው እንደሱ ነው። አገልጋዮች ናቸው ምእመናን እንደ አዲስ መቃብር ምሳሌዎች ናቸው፣ ክርስቶስን ሊቀበሉ የተዘጋጁ። መሥዋዕቱን ግን የሚያቀርበው ራሱ ክርስቶስ ነው። አንድ ጊዜ ያቀረበው መሥዋዕት ትኩስ ሆኖ እስከ ዕለተ ምጽአት ይሰራል። የማያረጅ ደምነው እንደ ብሉይ ኪዳኑ መስዋዕት ቅድም እንዳሉት የተነሳ ነው። ክርስቶስ ያልሞተ ነው። ስለዚህ ይሄ መስዋዕት ዘላለማዊና ሕያው ሆኖ የሚኖር መስዋዕት ነው። ያንን መስዋዕት ክርስቶስ ራሱ ነው የሚያቀርበው። ከቤተልሔም መተን ወደ ቀራንዮ ነው የምንነጣው። ቤተ መቅደስ ቀራንዮውን ነው የምናሳየው። ክርስቶስ ያቀርበዋል፣ መንፈስ ቅዱስ ያንን መስዋዕት ይለውጠዋል፣ እግዚአብሔር አብ ይቀበለዋል። ሁለቱ ካህናት ግን እንደ ዮሴፍና እንደ ኒቆዲሞስ ለምእመናን ያቀብሉታል። ካህናት የሚያቀርቡት መስዋዕት ምንድን ነው? የጣኑ መስዋዕት አለ አልቀረም፣ ያቀርባሉ የጣን መስዋዕት አለ በቤተ መቅደሱ ያቀርባሉ። የጣኑን መስዋዕት አንደኛ ራሳቸው ምዕመናን የክርስቶስ ቤተ መቅደሶች ስለሆኑ ያንን የክርስቶስ ቤተ መቅደስ የሆነውን ምዕመን ያጥኑታል። ሁለተኛ ክርስቶስ ያንን ቤተ መቅደስን አክብሮታል። የለወጠው መስዋዕቱን ነው እንጂ መቅደሱን አላፈረሰም። ክርስቶስ ቤቴ የእግዚአብሔር የአባቴ ቤቱ ለውቀና የሰጠው ቤት ነው። ያንን ቤት ቤተ ክርስቲያን ይትይዛለች። እዛ ቤት ውስጥ የጸሎት መስዋዕት ያቀርባሉ፣ የጣን መስዋዕት ያቀርባሉ፣ የምስጋና መስዋዕት ካህናት ያቀርባሉ። ዋናው መስዋዕት ግን ክርስቶስ ኢየሱስ ነው። እርሱን የሚያቀርበው ራሱ ክርስቶስ ነው። ክርስቶስ የሚያቀርበው ነው እሱ የሚያቀርበው በካህናቱ በኩል እንቀበላለን። ነው እና የእኛ ቤተ ክርስቲያን በዘመናት መካከል በየትኛውም ኑፋቄ ቢነሳ ክርክር ቢነሳ ሐዋርያዊ መሰረት ያለን ሐዋርያዊ ቅብብሎች ያለን ስለመሆኑ የሚያጠያይቅ አይደለም። ወደ ቀጣይ መረጃችን እስኪ እናምራለን። እዚህ ጋር አያይዘን አንድ ነገር እናንሳ። በተለይ የኦርቶዶክስ ቤተክርስቲያንን የሚተቹ አካላት ማለት ነው እንዲህ ይላል፣ ምካትና እንመለስ። በነበረኛ አንድ ላይቭ ላይ አንድ ኦርቶዶክሳዊ በድፍረት አምላክ ሰው ሆነ፣ ሰው አምላክ ሆነ ይላል። ሰው ይህ አባባል መጽሐፍ ቅዱሳዊ ነው ድሜ አምላክ ሰው ሆኗል መጽሐፍ ቅዱሳዊ ነው። ሰው ግን አምላክ አልሆነም። እንደዛ አይለን አምላክ ሰው ሆኗል ብሎ የሚለው መጽሐፍ ቅዱሳዊ ነው። ሰው ግን አምላክ ሆነ ብሎ የሚለው የኦርቶዶክስ ወሬ ነው ቅዱስ የመጽሐፍ ቅ አሁን አንዷ ሴትዮም ባለፈው እያየዋት ነበር። ሴትዮ እንኳን የምትባል አይመስለኝም ወጣት በተዋህዶ አካላዊው ቃል ሰው ሆነ፣ ፍጹም ሰው ሆነ። ያ ፍጹም ሰው ሲሆን ደግሞ ሰውነቱ ሳይለወጥ ያ ሰውነቱ ደግሞ ፍጹም አምላክ ነው፣ ፍጹም ሰው ነው። ከአካላዊው ቃል የተነሳ አምላክ ሆነዋል ብለን ነው እኛ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን የምናስተምረው ማለት ነው። ፍጹም ሰው ሆነ፣ ሰው አምላክ ሆነ። አምላክ ሰው ሆነ ሲባል ከሰማይ የወረደው የእግዚአብሔር ልጅ እሱ ሰው ሆነ ማለት ነው። ሰው አምላክ ሆነ ሲባል ደግሞ ሰውነቱ ከቅድስት ድንግል ማርያም የነሳው ስጋ ከክርስቶስ የተነሳ ከተዋህዶ የተነሳ ያ ሰውነት አምላክ ሆነ ማለት ነው እንጂ ሌላ ሰው አምላክ ሆነ ማለት ልዩ ትምህርት ወይ ደግሞ ልዩ የተረገመ ትምህርት አይደለም። የክርስቶስ ሰውነት አምላክ ብቻ አይደለም፣ ሰውነቱም ፍጹም ሰው ብቻ አይደለም። ከክርስቶስ የተነሳ ከአምላክ ከመለኮት የተነሳ አምላክ ሆኗል ነው ሰውነት አምላክ የአምላክን ባህሪ ገንዘብ አድርጓል ማለት ነው። እንዲሁም ደግሞ ሰው አምላክ አምላክ ሰው ሆነ ሲባል ደግሞ የሰውነትን ባህሪ አድርጓል ማለት ነው። ዋቀዩ ነምኒ ዋቀት ገጀችኒ እንግዲህ እንደተከታተል ነው ነው አሁን አሁን ጭራሽ ደግሞ የተዋህዶ የሚለው ነገር ደግሞ ከንክኗቸዋል። በአጠቃላይ እንቅልፍ አጥተዋል። እኛ የነሱን እንድታዩ ለማለት ምናን አይደለም። እውነት ለመናገር ግን የእነሱ መናገር እኛን እንድናቅ እንድንነቃ እንድንበረታ ያደርገናል። በዚህ አጋጣሚ የአሮስን ምትከታተሉ እንደ ኮመንት ብታደርጉ ልኝ ደስ ይለኛል። በጣም ብዙ የተለያዩ ትምህርቶችን እንደምታገኙ አምናለ። ነው አንዲት ርዕሰ ጉዳይ ልናነሳ እንችላለን፣ ወይም እንደ ርዕስ አንድ ነገር ልንጠቅስ እንችላለን። በውስጡ ግን ከ20 ደቂቃ በላዩ ኦርቶዶክሳዊ የሆኑ አስተምህሮቶችን የምናቀርበው ዛሬ እንኳን በአሁኑ ቪዲዮ በጣም የተለያዩ አስተምህሮቶችን ሐዋርያ ቅብብሎች ከሚል ጀምሮ በጣም ብዙ ነገሮችን ተመልክተናል፣ እና ብዙ ነገር ታተርፉበታላችሁ ብዬ አስባለሁ። ርዕሰ ሊቃውንት አባ ገብረ ኪዳን ጳጳሳት ገንዘብ ማሳደድ ሲጀምሩ ይላሉ እንካታል የካህን፣ የፓትርያርክ፣ የጳጳስ፣ የሊቀ ጳጳስ፣ የካህን፣ የዲያቆን ስራው ዓሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ፣ ልማቱን ሰዎች አመጡታል። የተጠሩበትን ዓላማ ትቶ ዓሳ ሊያጠምዱ የሄዱት እነ ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ከአይናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ ጳጳሳት፣ ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመር ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳል ማለት። ተናግሮ አለመደነት አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደግ ሲጀመር፣ ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ሐዋርያትን በሚመርጥበት ሰዓት ስምዖን ጴጥሮስን ከዚህ በኋላ አንተ አሳ አታጠምድም፣ የምታጠምደው ሰው ነው ብሎታል። ሐዋርያት የተጠሩት ሰውን ለማጥመድ ነው እንጂ አሳ አይደለም። አሳ አጥምደው ሸጠው ስጋዊ ነገራቸውን ያሳድራሉ። አሳ ቢጠምዱ ጠምደውም ቢሸጡ ገንዘብ ያገኛሉ። ነገር ግን ክርስቶስ ጴጥሮስን የጠራበት የመረጠበት ምክንያት አሳ አጥምዶ እንዲሸጥ ወይም ሀብት ንብረት እንዲያከማች አይደለም፣ ይልቅስ ሰው የተባለውን ራሱ ክርስቶስ ባህርያ በአምሳሉ የፈጠረውን ያጠምድ ዘንድ ነው እንጂ አባቶቻችን ከሐዋርያት ወይ ደግሞ ሐዋርያ ቅበብሎሽ ያላት ቤተ ክርስቲያን ስር ሆነች ጳጳሳት ቅዱስ ሲኖዶስ ለምሳሌ ሲኖዶስ ስንል የሐዋርያት ጉባኤ ነው። ጳጳስ ሐዋርያን ይወክላል። ለምሳሌ ብጹ አቡነ ዮሴፍ ወይ ብጹ አቡነ መቃርስ፣ ብፁ አቡነ መቃሪዎስ የፈለገው ብንጠራ፣ ብፁ አቡነ ሜልኬ ጼዴቅ አንድ ጳጳስ ብንጠራ ከሐዋርያት መካከል ያሉትን አባት ይወክላሉ። ክህነታቸው እኩል ስለሆነ ያለበት ስልጣን ክህነት እኩል ስለሆነ አሁን ያሉት አባቶቻችን ካህናት አባቶቻችን ሊቃነ ጳጳሳት በይበልጥ ያተኮሩ ያሉት አሳው ላይ ነው ወይንስ ሰው ላይ ነው? ጥያቄው ለእናንተ ተውኩ። አባታችን እርሰ ሊቃውንት እንዳሉት ሰው ላይ ያተኮረ አገልግሎት የማንሄድ ከሆነ የአባትነት ክብረ ግርማ፣ ሞገስ የአባትነት ልዕልና፣ የአባትነት መከበር ሊያጡ ይችላሉ። ምክንያቱም ንግድ ላይ አሳ ላይ ትኩረት ካደረጉ መንጋው እየተበተነ ምዕመኑ አባት የለኝም የሚለውን እሳቤ ያሰረጽ ይሄዳል። ይህንን ለብፁዓን አበው ሊቃነ ጳጳሳት ላኩልን፣ አድርሱልን፣ ላይክ አድርጉ። እናንተ ላይ ካደረጋችሁ ይደርሳል። ሁላችሁም ኦርቶዶክሳውያን ላይክ አድርጉና ይድረሰው ሊቃነ ጳጳሳት እያላችሁ ጻፉልን። አባቶቻችን ሊቃነ ጳጳሳት አሳውን ሳይሆን ሰውን ለማጥመድ የተዘጋጃችሁ ነው አሊያ ይህ ሰው እናንተን አባት ያደላችሁም፣ ብሎ ይከዳችኋል፣ ይተዋችኋል። ያ እንዳይመጣ እንፈራለን። መልአከ ብርሃን ቀሲስ አስተራየ ጸጌ በዚች ቤተ ክርስቲያን ያልገባ ስህተት የለም ይላሉ። ታላቅ ሊቅ ናቸው፣ እናድምጣቸው። የኒቅያን ጉባኤ እንዲከሰት ያደረገው የአንድ ሰው ክህደት ነው። ያም የአሪዎስ አሁን በእኛ ቤተ ክርስቲያን ያለው በኒቅያም የሚመጠን የሚገልጽም አይደለም። መከራው ስህተቱ ድርብርቡ ክህደቱ ብዙ ነው። ቅድም እንዳላችሁት በዚህ ቤተ ክርስቲያን ያልገባ ስህተት የለም። ስርዓተ ክህነቱ፣ ስርዓተ ስናው፣ ስርዓተ ገዳሙ ከቤተ መቅደስ ጀምሮ እንኳን ሌላ አድኑ አርስቲክም የሚለው ቅዳሴ ሁሉ ተለውጦ በደ ቆሞስ፣ በደ ጳጳስ፣ በደ ፓትሪያርክ እየተባለ ነው። እንግዲህ የሁሉ ናቡ ከተዛባ በመልከጼዴቅ መስመር የመጣውን አንተ ካህኑ በከመ ሲመቱ ለመልከጼዴቅ ከዚያ ጋር የመጣውን ክህነት ፋላሲ ትርጉሙ ይሳሳታል እና አሁን እየተቀየረ እየተቀየረ እየተቀየረ እየሄደ ነው ያለው። ይህ ሁሉ የሚያስጨንቅ ነገር ነው። እንግዲህ ህዝቡ የሚያየው የጎላውን ነገር፣ የሚያውቀውን ነገር፣ የተረዳውን ነገር፣ አቅሙ የተረጎመውን ነገር እንጂ በውስጥ የተሰባበረውን ሁሉ ብዙ አያየውም። እንግዲህ ይሄ የኒቄያ ጉባኤ የሚባለው ለአንድ ሰው ስህተት ለማረም እነዚያን ሁሉ ሊቃውንቶች እንዲሰበሰቡ አስገደደ። በኢትዮጵያ ቤተክርስቲያን የተከሰተው እኮ የሚታረም እኮ ነገር የለም። አንድ የቅኔ መምህር አንድ ቅኔ መቁጠር የጀመረ እጅግር የሌለው ሰምና ወርቅ አይሉት ህብር አይሉት ጎዳና አይሉት ውስጠዛ አይሉት እንግዲህ የቅኔ አይነቶች ብዙ ናቸው። ከሁሉም የሌለ ቅኔ ተኝቶ ቆጥሮ ቀረበና ያርሙልኝ አላቸው። እንዲህ ሁሉም አረም ነው ምኑ ነው ማርመው ብለው ሸኙት ይባላል። እርሻ ውስጥ ስንዴ ጠፍቶ ሁሉም አረም ከሆነ ስንዴ ከሌለ ምኑ ነው የሚታረመው? እና አሁን የሊቃውን የኒቄያ ጉባኤ ተብሎ ኢትዮጵያ ውስጥ የተጠራው አራሚው ማን ነው? ታራሚውስ ማን ነው? ይሄ እራሱ የሚያጠያይቅ የሚያስጨንቅ ነገር ነው። ሲኖዶሱ በሽተኛ ነኝ ካለ ሲኖዶሱ ለሊቃውንቱ ጉባኤ ኮረ ወረው ሊቃውንቱ ጉባኤ እስካሁን የት ነበረ? እንዲህ አቡነ አብርሃም ተናጋሪ ጠፋ እያሉ ነው። ያ ማለት እንግዲህ በሊቃውንቱ ጉባኤ ስም የተሰበሰቡትን እየከሰሱ ናቸው። መላከ ብርሃን ቀሲስ አስተራየ ጽጌ ናቸው የተናገሩት። በተለይ በቤተ ክርስቲያናችን እያለ ስላለው እያየ ናቸው ስላሉ ጉዳዮች ማለት ነው። ወደ ቀጣይ ነው አምራ በኮመንት አንዳንዶቻቸው እፎይ የት ደረሰ እፎይ ምን ሆነ፣ ድምፁ ጠፋብን ስትሉ ነበረ። ታዲያ እኛም አረጋግጠን አጣርተን ወደ እናንተ ይዘን መተናል። እፎይ በትናንትና ሁለት ላይቭ ገብቷል። እኛም በዛ ማረጋገጫ እንዲሆን የደረሰን አንድ ቪዲዮ አለ እሱን ተካተን መለስ፣ የተወሰነ ሪከርድ ሆኖ የመጣ ነው። በትናንትና ለት ላይቭ ገብቶ የተለያዩ ውይይቶችን ስለማድረጉ አይበቃውም እና አንድ ደቂቃ ነው የፈለገው አምስት ደቂቃ ሰጠ ነው ሰው ያወራቸው ነገሮች በሙሉ ተረትተረት የሆኑና ወደ ኪስ ይገባሉ ማለት ነው። ሜዲካል ተርም ላይ እንደዚህ እንደዚህ እንደዚህ እንደዚህ፣ አንደኛው ባይዘ ባቶ ጣሪፍ ነበረ ነው ወጣ አንደኛው ባይዞ የሜዲካል ተርሞች አላቸው እኮ እውር ተብሎ አይገለጥም ሲጀመር። አ ወይ ኢንሾርት ግን ሌቨንት ነው እ ያወራው ነገር ያብራራው ነገር ምንም እኮ የሚገናኘው ነገር የለም እኛ ክፍል ስናነሳ ከነበረው ነጥቦች ጋራ፣ አንተ ስታነሳቸው ከነበራቸው ነጥቦች ጋራ ቡናና ቢዳው ሊጠቀሰው አሁን ምንም ለሱ ቱ ትዊስት አድርጎ ጠቀሰው የሚያዋጣው አልነበረም። አንድ አይን ወር እንደሆነ ነው እዛ ላይ የተጠቀሰው እንጂ ሞዴሬተሮች ከስር ተቆጣጠሩ። አይ ቲንክ ሞዴሬተር እያሉ ነው ወደ ሶ ምንድነው፣ እሱ አንድ አይና ነው የተባለበትን አንዱ አይን ጠፍቷል ብሎ በራሱ ተረጎመና ያኛው ጋር ግን ግራይኑ ነው ሲባል ደግሞ ግራይኑ በደንብ አልተጎዳም ማለት ነው ይሄ ራሱ ፈጠራ ወደ ኪስ የሚመለስ ማለት ነው። ሀዲሳቶቹ እንደዛ ስለማይሉ ማለት ነው። ሰዎቹ ግራ ስለተጋቡ ነው። አይን ኮምፔር ያደረግነው እኛ አደለንም። ባይዘ ግራ ተጋባን ያለው እኛ አደለንም፣ ነቢያችሁ ነው። ግራ እንዳትጋቡ ከአላህና ከደጃል መካከል አላህ አንድ አይን አይደለም ብሎ የተናገረው እኔ ሳልሆን ነብዩ ነው ማለት ነው ነብዩን ነው የምወቅሱት እንግዲህ እፎይ በላይቭ ላይ የተናገረው ነው ለእናንተ ያስደምጥ ነው ተመልሷል ከትናንትና ጀምሮ ማለት ነው በቀጣይ ደግሞ የሚያስደምጠን ነገሮች ይኖራሉ ወንድማችን ጆሲ በአንድ ፖድካስት በጣም የወደድኩትን ሀሳብ አንስቶ ነበረ በጣም በጣም የወደድኩት ነው እውነትም ነው ቤተክርስቲያን ንዕድ ክብርት መሆኗን ማሳያው አንዱ ይሄኛው ነው ተከታተልን እንመለስ አንዱ ላይቭ ላይ አኪ የሚባል ወንድም አለ እና ጠይቀዋለሁ ዘፈን ኃጢአት ነው፣ ጭፈራ ኃጢአት ነው ብዬ ጠየቅኩት። እኔ እንኳን መዝፈን ይቅርና አላዳምጥም ማለት። እንግዲህ ይህ ትክክለኛ የኦርቶዶክስ አስተምሮ ይሄ ነው። መዝፈን አይደለም መዝፈኑ ይቅር አላዳምጥም፣ ምክንያቱም ከክርስቶስ ያርቀኛል። በቃ ቀጥታ መልስ ይመልስ። ከክርስቶስ ስለሚያርቀኝ መዝፈን አላዳምጥም። ትክክለኛ የኦርቶዶክስ አስተምሮ ይሄ የሆነው እኔ እዚህ ጋር አንድ ዘፈን ብሰራ ኦርቶዶክስ ትፈቅዳለች ብሎ ሰው ሲመጣ ምን ትላል? ማርያምን ታመልካላችሁ እያሉ ማርያምን አናመልክም ሰው ካለ እንግዲህ ትክክለኛ አስተምሮ ተናገረአይታመልካለ ብሎ ሰው ከገገመብ ምን ታደረገዋል? በቃ ዝም ነው ያለ። ስም ስም የሚሰጡን ናቸው። እኛ እንዲህ አደለንም። ኦርቶዶክስ ቤተክርስቲያን ማርያምን ታመልካለች፣ ዘፈን ትሰማላችሁ፣ ትዳራላችሁ፣ ጭፈራ፣ መጠጥ እያሉ ያለ ስም ስም ይሰጣሉ። እኛ ግን እንደዛ አይደለንም። የተወዳችሁ ቤተሰቦቻችን እውነተኛ ይቷን ቤተ ክርስቲያን ከፍ አድርገን ስለምንመለከት እግዚአብሔር የተመሰገነውን ገና ከዚህ በላይ ብዙ እንመለከታለን፣ እንቃኛለን። የዛሬ መረጃችን ይህንን ይመስላል። ለመላው ዓለም እንዲዳረሱላችሁም ላይክና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን እንድትቆሙ በፍጹም ትትና እንጠይቃችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮሴ እናንተ ብኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።